የመጽሐፍ ቅዱስ ክፍል ዮሐንስ 14 ቁጥር 6 እና 7 እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴንም ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁማል አለው። ይህንን ክፍል ያለው ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ለደቀ መዛሙርት ያለው ቃል ነው። እኔ መንገድ እውነት ህይወት ነኝ፣ ከኔ በስተቀር ወደ አብ የሚመጣ የለም። ወንድሜ የእምነት ይሰንተረው የእምነት ማዕከል የስበቱ ማዕከል ጌታ ኢየሱስ ክርስቶስ ካልሆነ ቆም ብል አስብ። የእምነት ማዕከል ጌታ ኢየሱስ ነው ወይስ አይደለም? የክርስትና እምነት ማዕከል የእምነት ማዕከል ጌታ ኢየሱስ መሆን አለበት። ከኢየሱስ ክርስቶስ ውጪ ማዕከል ያደረግከው ነገር የስበቱ ማዕከል ኢየሱስ ካልሆነ ቆም ብሌ አስብ፣ ወደ ኢየሱስ ክርስቶስ ተመለስ። ኢየሱስ ክርስቶስ የምለው እኔ መንገድ እውነት ሕይወት ነኝ ከኔ በስተቀር ማንም ወደ አብ የሚመጣ የለም። ወደ አብ ለመድረስ ኢየሱስ ክርስቶስ ልጁን ከድንግል ማርያም የተወለደው ማወቅ ይግድላል ማለት ነው። በሱ አምኖ መዳኑ ይግድላል። ያለሱ ምንም መዳኛ የለም። ያለሱ ምንም መንገድ የለም። ያለሱ ምን ህይወት የለም። ህይወት የሚገኘው በጌታ በኢየሱስ ክርስቶስ ነው። እሱ እውነት ነው። እሱ ህይወት ነው። ምክንያቱም ጌታ ኢየሱስ ክርስቶስ ነው የተናገረው። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ። ያንተ መንገድ ማን ነው? ያንተ እውነት ማን ነው? ያንተ ህይወት ማን ነው? ኢየሱስ ነው። ኢየሱስ ከሆንክ ወንድሜ፣ እህቴ መልካም ነገር ይዘሃል። ነገር ግን ያንተ መንገድ፣ ያንተ እውነት፣ ያንተ ህይወት ኢየሱስ ካልሆነ ወደ ኢየሱስ ክርስቶስ መመለስ የግድ ይላል። ስለዚህ ኢየሱስ ክርስቶስ የእምነት ማዕከል ይሁንልኝ እላለሁ። የእምነቴ ማይከል ኢየሱስ ነው የእምነቴ ዋና ጀማሪና ፈጻሚ ኢየሱስ ነው ኢየሱስ ክርስቶስ ጨርሶ ነው የጠራን። አንተ የምትጀምረው ነገር የለም ጨርሶ ነው የጠራ ወንድሜ በራሱ ጨርሶ ምክንያቱም እሱ ህይወት በህይወቱ ወደ ምድር መጣ ሞት ከሞት ተነስቶ ደግሞ ከአብ ጋር አስታረቅን የምንታረቅበት መንገድ ኢየሱስ ብቻ ነው ጌታ ይርዳ